ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ። የሚያዝያ 29 2017 ዓ ም ብረት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብራችሁ ቆያለሁ። በቅድሚያም አረስቶቹ እናስቀድም። የምኒሊክ ቤተ መንግስቱንም ሆነ የባህር ዳሩን ብልጽግናዎች እኩል ያስጨነቃቸው ጉዳይ ተፈጥሯል። እነዚህ ሁለት ብልጽግናዎችን ያስጨነቃቸው ጉዳይ ምንድን ነው? የቤተ መንግስቱን ዙፋን እየነቀነቀ ያለው ጉዳይ በዚሁ ይቀጥላል ወይስ ተጠልፎ መንገድ ላይ ይቀራል? በዝርዝር የምናስደምጣችሁ መረጃችን ነው። የአማራ ፋኖ በብርቱ ተጋድሎ የብልጽግናውን ኮማንደር ማርኮታል። በጎንደር በጎጃምና በወሎ የተደረጉ የአውደ ውጊያ የውሎ ሪፖርቶች ምን ይመስላሉ? የብልጽግናው ሰራዊት የወንድ በር አቶ እየተማጸነ የሚገኝበት ቀጠና በዜናችን የሚቀርብ ይሆናል። ሁሉንም መረጃዎች በአንድ ላይ እናስደምጣችኋለን። ደሴ ላይ ማንም መቅረት የለበትም ሲሉ አረጋ ከበደ ጥብቅ መመሪያና ብርቱ ዛቻ አስተላልፈዋል። የባህር ዳሩ ብልጽግና ቁልፍ ሰው ለበታች ሹሞቻቸው ዛቻ ቀላቅለው ትእዛዝ ያስተላለፉበት በምን ምክንያት ነው? የካድሬዎቹ ምላሽና ባዕድን የወሰደው የመፍትሄ ሐሳብስ ምን ሆነ? ዜናችን ዝርዝሩን ያስደምጣችኋል። የአማራን ሕዝብ የሉና ትግል እየፈተነ ያለው ገና ትግሉን ሳናሸንፍ ለንግስና የቋመጠው ኃይል ነው። ይህ ኃይል ከንግስና ምኞቱ በተጨማሪ የተልኮ አጀንዳውም የትግላችን ፈተና ሆኖብናል ይላል የፋኖ መሪው። ለመንገስም እኮ በቅድሚያ ትግሉን ማሸነፍ ያስፈልጋል የሚለው የፋኖ መሪው መልእክቱ የተካተተበትን መረጃ በዜናችን ተሰሙታላችሁ። ብልጽግና ዛሬ የተዋጊ ሄሊኮፍተር በረራና የድሮን ቅኝት አካሂዷል። ለሳምንታት አርፎ የነበረው የተዋጊ ሄሊኮፍተሮች በረራ ዛሬ የተጀመረ ሲሆን ገና ተጠናክሮ ይቀጥላል። ህዝብን ለመጨረስ እቅድ ስላወጡ ሕዝብ እንዲጠነቀቅ ንገሩልን ሲሉ ወታደራዊ ምንጮቻችን ሐሳባቸውን ሰጥተዋል። ጣና ቴሌቪዥንም ጉዳዩን በዝርዝር ዘግቦታል። እናሰማችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማቂ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ በቀደሚያ የብልጽግናው ኮማንደር በፋኖ ተማረከ። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ከብልጽግናው ሰራዊት ጋር ለአስር ሰዓታት ባደረገው ከባድ ውጊያ የብልጽግናውን ኮማንደር ማርኳል። በወሎ ቤት አማራ ጠቅላይ ግዛት ምዕራብ ወሎ ከለላ ወረዳ ዋርላ ላይ በተካሄደ ከባድ ውጊያ ሰባት የብልጽግና ሰራዊት ሲማረክ አንደኛው የሰራዊቱ አዛዥ ኮማንደር መሆኑን የፋኖ መሪው ለጣና ቴሌቪዥን ገልጿል። አርበኛ ሻምበል አህመድ ለጣና ቴሌቪዥን የግንባር ዘጋቢ እንደገለጸው ጠላት በብዙ አቅጣጫ በርካታ ኃይሉን ይዞ ስለገባ በጣም ከባድ ውጊያ ነበር የተካሄደው። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ሁለት ሻለቃዎችና የአማራ ፋኖ ወሎ ቤት አማራ ደግሞ አንድ ሻለቃ በቅንጅት ያደረግነው ውጊያ ነበር ብለዋል። ሰባት የብልጽግናውን ሰራዊት በምርኮ መያዛቸውንና በርካታ ሙትና ቁስለኛ መሆኑን የገለጸው የጦሩ መሪ አርበኛ ሻምበል አህመድ ከአስር በላይ የነፍስ ወከፍ መሳሪያ ማርከናል። በምርኮ ከያዝናቸው ሰባት የጠላት ሰራዊት አባላት መካከልም አንደኛው ኮማንደር ነው ሲል ገልጿል። በተጨማሪም ብልጽግና ተቆጣጥሯቸው የነበሩ ቀጠናዎችን ማስለቀቃቸውንና አሁን ቀጠናው በፋኖ ቁጥጥር ስር መሆኑን ጨምሮ ተናግረዋል። በፋኖ ብርቱ ምት ከባድ ጉዳት የደረሰበት የብልጽግና ሰራዊት ገነት የጤና ጣቢያን ማጨናነቁን የገለጸው አርበኛ ሻምበል ከውጊያው በኋላ የከላላ ወረዳ ዋርላ አካባቢ ሙሉ በሙሉ ለጋንቦ ወረዳ 08 የሚባለው ቀጠና ሙሉ በሙሉና አጠቃላይ የከላላ ወረዳ በርካታ ቀበሌዎች ሙሉ በሙሉ በፋኖ ቁጥጥር ስር መሆናቸውን ተናግሯል። የገነት የጤና ጣቢያ ምንጮቻችን በበኩላቸው ዛሬ ከምሳ ሰዓት በኋላ ከያ በላይ የብልጽግና ሰራዊት ቁስለኛ ለሕክምና ወደኛ መጥቷል። ከመጡት መካከል ሁለቱ ወዲያውኑ ሲሞቱ፣ ከባድ ጉዳት የደረሰባቸውን ወደ ደሴ የሪፈራል ሆስፒታል ልከናቸዋል ሲሉ ተናግረዋል። ይህ በእንዲህ እንዳለ በጎንደር ቀጠና ፋኖ ዛሬም በአርማጭሆ አውራጃ ከብልጽግና ሰራዊት ጋር ባደረገው ከባድ ተጋድሎ ታላቅ ድል ተቀዳጅቷል። የአማራ ፋኖ አንድነት በጎንደር ተከዜ ክፍለ ጦር አርማጩ አውራጃ አይነት ውሃ በተባለ ቦታ ባደረገው ተጋድሎ አስር የብልጽግናን ሰራዊት የማረከ ሲሆን በርካታውን ደግሞ ሞትና ቁስለኛ ማድረጉን ለጣና ቴሌቪዥን የደረሰው የአውደ ውጊያ መረጃ ያመላክታል። የተጋድሎውን ሪፖርት ለጣና ቴሌቪዥን የገለጹት የፋኖ ቃል አቀባዮች ፋኖ የሌሊት ውጊያ ጥበቡን ተጠቅሞ የብልጽግናው ሰራዊት ካምፕ ላይ በከፈተው ውጊያ ነው ድሉን የተቀዳጀው። በዚህ ድንገተኛ ጥቃትም ከአስር በላይ የነፍስ ወከፍ መሳሪያ በፋኖ እጅ ገብቷል ብለዋል በቋራና መተማ ግንባር ደግሞ የብልጽግና ሰራዊት ቁጥር ሁለት ተብሎ በሚጠራው ቦታ ላይ ኃይሉን ሰብስቦ መቀመጡን ምንጮቻችን ገልጸዋል። በቋራ ነፍስ ገበያ ቁጥር ሁለት ላይ የተከማቸው የብልጽግና ሰራዊት ከቀጠናው ለመውጣት ደጋፊ ኃይል ይምጣል ብሎ ጥሪ ማድረጉን ምንጮቻችን ተናግረዋል። በሌላ የፋኖ ተጋድሎ መረጃ ደግሞ በጎጃም ቀጠና የተደረገውን የውጊያ ሪፖርት እናቀርብላችኋለን። የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር በነጋሽ ብርጌድ በተደረገ የደፈጣ ውጊያ ከፍተኛ ቁጥር ያለው የብልጽግና ሰራዊት ሞትና ቆስለኛ ሆኗል። የብልጽግናው ሰራዊት ከጃዊ በመነሳት በእግሩ ሲጓዝ ነበር ያሉት የጣና ቴሌቪዥን ምንጮች በኩምብር ጃሂም ላቅጣጫ በመጓዝ ትናንት ለገባው ኃይሉ የኋላ ደጀን ለመሆን ሲጓዝ በነበረው የጠላት ኃይል ላይ ፈጣንና ውጤታማ የሆነ የደፈጣ ጥቃት በማድረስ ከባድ ጉዳት አድርሰንበታል ብለዋል። በዚሁ ጃዊ ቀጠና ኩምብር ከተማ ላይ ከክልል ከዞንና ከከተማ አስተዳደሩ የተውጣጣ የባዲን ብልጽግና ሹም ሐሰተኛውን የዶክመንታሪ ፊልም ለማሳየት የከተማዋን ህዝብ ሰብስቦ ነበር። መረጃው የደረሰው የአማራ ፋኖ በጎጃም ጃዊ መተከል ክፍለ ጦር በአካባቢው በከፈተው ተኩስ ስብሰባው የተበተነ ሲሆን የብልጽግና ሹማምንትና አጅበው የመጡ የብልጽግና ሰራዊት አባላት ላይ እርምጃ ተወስዶባቸዋል። ወደ ተከታዩ መረጃችን አለፍን። አሁንም ቆይታችሁ ከኛ ጋር ይሆን። የአማራን ጥያቄ ከነፍጥ በስተቀር የሚመልሰው የለም ሲል ፋኖ ገለጸም የአማራን ህዝብ የሉና ትግል ድርድር፣ ሽምግልናና እና ከህወሓት ጋር ዝምድና መፍጠር በሚሉት ትግል ጠላፊ አካሄዶች መቀልበስ አይቻልም። የአማራን ጥያቄም ከፋኖነት በስተቀር የሚመልሰው ምድራዊ ኃይል የለም ሲል የፋኖ መሪው ተናግሯል። የአማራ ፋኖ ጎንደር ጠቅላይ ግዛት ዛምበሳው ጋይንት ክፍለ ጦር አመራር የሆነው አርበኛ ተመስገን ዋለልኝ ለጣና ቴሌቪዥን እንደገለጸው የአማራ ህዝብ የመውጫ መንገዱ ብቸኛ በር ፋኖነታችን ብቻ ነው። ከነፍጣችንና ከተባበረ ክንዳችን በስተቀር አማራን ሊያድን የሚችል ምድራዊ ኃይል የለም ይህን እውነታ የሚቀይርም አይኖርም ብለዋል አርበኛ ተመስገን አክሎም የአማራን ህዝብ ከተደቀነበት ስጋት ለመታደግና ነፃነቱን ለማስከበር ህዝብ ቆጥሮ የሰጠውን አደራ በታማኝነት ለመመለስ በታማኝነት የሚታገሉ መሪዎች ያስፈልገናል ከዚህ ውጭ ግን ገና ስልጣን እንዳልይዝ እንቅፋት ይሆነኛል፣ አካባቢያዊ ፍላጎቴን ስለተረዳ ይገዳደረኛልና፣ ከህወት ጋር ለጀመርኩት ግንኙነት ፈተና ይሆንብኛል ብሎ ያሰበውን ለትግል የወጣ ታማኝ ፋኖ መሪንና ታጋይን በሴራ የሚገድል አመራር አያስፈልገንም ሲል የአማራን ህዝብ የሉና ትግል ከዳር ለማድረስ እንቅፋት የሆኑትን አካሄዶች ገልጿል። የእኛን ልብ ለመስበርና ለህወት መንገድ ለመጥረግ ታቅዶ በተሰራው ሴራ ከጎን ሆነው ትላንት ሲያጎርሳቸው የነበሩ አንዳንድ የስልጣን እንጂ የትግል ፍላጎት የሌላቸው ባንዳዎች ሜጀር ጀነራል ከፍያለው ደሴን ብናጣም፣ በእነዚህ ግን ተሸማቆም ሆነ ተሰብሮ ከተነሳበት የአማራን ጥያቄ የማስመለስ ዓላማ ዝንፍ የሚል ፋኖ እንደሌለ ንስር ሻለቃ አንዷ ማሳያ ናት ማለት ነው። ይህን ስል ምንድን ነው የአማራ ህዝብ ብቸኛ መውጫ መንገዱ ፋኖነት ብቻ ነው። የአማራን ህዝብ ከተደቀነበት የህልውና አደጋ ለመታደግና ነፃነቱን ለማስከበር የተሰጠውን አደራ ቆጥሮ የሚመልስ ንጹሕ ታጋይ ያስፈልጋል። ለመንገስ በሴራ ወንድምን የሚገድል፣ ለመንገስ ከአማራም ሆነ ከኢትዮጵያ ጥንታዊ ጠላቶች ጋር ጋብቻ የሚፈጽም መሪ ለጀመርነው ትግል በታሪክ አያስፈልግም። ዓላማችን የአማራን ጥያቄ ማስመለስ ብቻ ነው። ከዚህ ውጪ ሆነው የራሳቸውን የፖለቲካ ፍላጎት ለማሳካት የፋኖን ትግል መጠቀሚያ ለማድረግ የሚታትሩ ሴረኞች፣ ወንድማችን አርበኛ ከፍ ያለው ደሴን እንደገደሉብን እናውቃለን። እነርሱንም ለፍርድ እናቀርባቸዋል። ህዝባችን ከምን ጊዜውም በላይ አሁን ድጋፉን አጠናክሮ የሚቀጥልበትና የሚያግዝበት ጊዜ ላይ ነው። ምክንያቱም ትግላችን በፖለቲካ ነጋዴዎችና በባንዳዎች ሊሸጥ እየተደራደሩበት ነው። ስለዚህ ከዚህ በኋላ ህዝባችን ያለምንም መደናገር መደገፍ ያለበትን ለይቶ ሊያውቅ ይገባል እላለሁ። የፖለቲካ ቁማርና የህልውና ትግል ይለያያሉ። አመሰግናለሁ። ተመስገኑ አለልኝ። ወንድምን ለመግደል እንቅልፍ አጥተው የሚያድሩ የፋኖ መሪዎች አሉ ሲል የተናገረው አርበኛ ተመስገን በዚህ መልኩ የምናሳካው ድልም ሆነ ንግሥና የለም። ለመንገስም እኮ መጀመሪያ ማሸነፍ ያስፈልጋል። ትግሉን ሳናሸነፍ መንገስ አይቻልም። ማሸነፍ ደግሞ በምኞትና ዋና ዋና አዋጊ ወንድሞቻችን በመግደል አይገኝም። ስልጣንን እያለመ የሚታገል የፋኖ መሪ ነኝ የሚል ሰው በተቻለ መጠን ትክክለኛ ታጋዮችንና በትግል ተፈትነው ያለፉ አዋጊዎችን ይደግፋል እንጂ እንደ አርበኛ ከፍያለው ደሴ አይነት ጀግኖችን በሴራ አይገድልም ብሏል። አንበሳው ጋይንት ክፍለ ጦርን ጨምሮ የ206ኛ ኮር አባላት ሰሞኑን ከህዝብና ከሰራዊቱ አባላት ጋር ተከታታይ ውይይቶችን አድርገዋል። በተከታታይ ውይይቶቻቸውም የአርበኛ ከፍ ያለው ደሴን ገዳዮች ለፍርድ ማቅረብ፣ በአማራ ህዝብ ላይ የተደቀነውን የብልጽግና ስርዓት ለማስወገድ በታማኝነት መታገልና በፋኖ መሪዎች መካከል የተፈጠረውን ክፍፍል ወደ ታጋዩ እንዳይወርድ ኃላፊነት በተሞላበት መንገድ ነገሮችን መቆጣጠር የሚሉ አድራዎች ተሰጥቶታል። ከህዝብ የተሰጠውን የአደራ ቃልን በታማኝነት እንደሚፈጽምና የጎንዮች ትግል በማድረግ የአማራን ህዝብ መከራ እንደማያረዝሙት የኮሮ አመራሮች ቃል ገብተዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች፣ መረጃዎቻችን እንደቀጠሉ ናቸው። ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። የብልጽግናውን የሴራ ድግስ ከመታደም የሚቀር ዞን እንዳይኖር ማስጠንቀቂያ ተሰጠም። የብልጽግናው ሊቀመንበር ባስተላለፉት ድንገተኛ ውሳኔ የተነሳ የፊታችን ግንቦት ሶስት ቀን በደሴ ከተማ የመላው አማራ ስፖርት ውድድር እንዲካሄድ ተወስኗል። ለዚህ ደግሞ ሁሉም የክልሉ ዞኖች እና ከተማ አስተዳዳሪዎች ተወዳዳሪዎቻቸውን እንዲልኩ ጥብቅ መመሪያ ተሰጥቷል። አሁን ባለው ሁኔታ ተወዳዳሪዎችን ወደ ማወዳደሪያ ቦታው ለማድረስ ኃላፊነት አንወስድም ያሉ የዞን አስተዳዳሪዎች ቢኖሩም ከፍተኛ የኮንቮይ እጀባ ይደረግላቸዋል፣ ማንም እንዳይቀር የሚል ጥብቅ ትዕዛዝ ከአቶ አረጋ ከበደ ተላልፎላቸዋል። በተለይም የምስራቅና ምዕራብ ጎጃም ዞኖች እንዲሁም የምዕራብና ማዕከላዊ ጎንደር ዞኖች በዚህ ውድድር ለመሳተፍ አንችልም፣ ወላጆችም ልጆቻቸውን በዚህ እሳት ውስጥ እንዲያልፉ አይፈቅዱልንም ብለው የነበረ ቢሆንም እንደ እግር ኳስና የመሳሰሉት በርካታ ስፖርተኛ በሚፈልጉ ስፖርቶች ባትሳተፉም አነስተኛ ቁጥር በሚፈልጉት እንደ ቼዝ፣ ውሃ ዋናና ማርሻል አርት አይነት ስፖርቶችን ቢሆን ተሳትፎ በማድረግ ኮታውን አሟሉ ተብለው ተገደዋል። እንደዚህ አይነት አማራጭ ጭምር የሰጣቸው የዞን አስተዳዳሪዎች ይህንን ቢሆን ማድረግ አንችልም፣ ምክንያቱም የትኛውም ወላጅ ልጁን አምኖ ሊሰጠን አይፈልግም፣ ችግር ቢፈጠር እንኳን ኃላፊነት መውሰድ አንችልም ብለው ምላሽ የሰጡ መኖራቸውን ምንጮቻችን አረጋግጠዋል። የዞን አስተዳዳሪዎቹ ከተሳትፎ ለመቅረት በዚህ ልክ ምክንያታቸውን ቢያቀርቡም ያረጋ ከበደ አስተዳደር ግን አንድ ወይም ሁለትና ሶስት ተወዳዳሪ ማቅረብ ካልቻላችሁ ወሎ ወልዲያና ደብረ ብርሃን ዩኒቨርሲቲዎች የሚማሩ የአካባቢያችሁን ተወላጆች በውድድሩ እንዲሳተፉ ማድረግ ይኖርባቸዋል እንጂ በውድድሩ ያልተሳተፈ ዞን እንዲኖር አንፈቅድም ብሎ መልሷቸዋል። ይህን ጫናና ዛቻ ተከትሎም እጅግ አነስተኛ ስፖርተኞቹን ይዘው ወደ ውድድር ቦታው ለመሄድ ፍቃዳቸውን የገለጹ የምዕራብ ጎጃምና የባህር ዳር ከተማ አስተዳደር ስፖርተኞችን የክልሉ ገዢ ፓርቲ ከፍተኛ ገንዘብ መድቦ በኮንቮይ እንዲታጀቡ እንደሚያደርግ አስታውቋል። በዚህም መሰረት ከባህር ዳር የሚነሱት እስከ ወረታ ታጅበው ከሄዱ በኋላ የደቡብ ጎንደር ካቢኔ ደግሞ ከወረታ እስከ ደብረ ዘቢጥ እንዲሸኝ ከደቡብ ጎንደር የተቀበለውን ደግሞ የሰሜን ወሎ እስከ አምባሰል ውጫሌ እንዲያደርስ ኃላፊነት ተሰጥቷቸዋል። የአሜሪካን መንግስት ጨምሮ በርካታ የምዕራባውያን መንግስታት በኢትዮጵያ ያለው ሁኔታ አሳሳቢ መሆኑን በተደጋጋሚ ሪፖርት አቅርበዋል። በተለይም የአሜሪካ ኤምባሲ በኢትዮጵያ ያለው ሁኔታ አሳሳቢነቱ አዲስ አበባም ደርሷል የሚል ይዘት ያለው መግለጫ ማውጣቱን ተከትሎ የብልጽግናው አገዛዝ ደግሞ አገሪቱ ሰላም መሆኗን ለማሳየት የአደባባይ ዝግጅቶችን አሰናርቶ ማሳየት ይፈልጋል። በዚህ ፍላጎቱ የተነሳም ከእቅዱ ውጭ የነበረውን የመላው ኢትዮጵያ የስፖርት ውድድር ከ11 ዓመት በኋላ እንደገና ለመጀመር ውሳኔ አሳልፏል። ከግንቦት 23 ቀን ጀምሮ በጅማ ከተማ በሚካሄደው በዚህ ውድድር ላይ ሁሉም ክልሎች እንዲገኙ፣ በተለየ መልኩ ግን የአማራ ክልል በምንም መልኩ መቅረት የለበትም የሚል ትዕዛዝ ለአማራ ክልልና ለክልሉ ኮማንድ ፖስት ተነግሮታል። የጣና ቴሌቪዥን ምንጮች በዚህ ጉዳይ አስተያየታቸውን ሲሰጡም ለዚህ የከሸፈ የፖለቲካ ፕሮፓጋንዳ ሲባል የዳ ልጆች አላስፈላጊ መስዋዕትነት ሊከፍሉ ስለማይገባ ወላጆች ልጆቻቸውን ወደ ውድድር ቦታው እንዳይልኩ ሲሉ ጥሪ አቅርበዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የሚያዝያ 29 2017 ዓ.ም ጣና ዜናችን እንደቀጠለ ነው። ወደ ተከታዩ መረጃችን ስናመራ ደግሞ አራት ኪሎንም ባህር ዳርንም እኩል ያስጨነቀውን ጉዳይ እናገኛለን። የከተማ መጽ ብልጽግናን አስደንግጦታል። ይህኛውን ሳንፈታ የከተማዋ አመፅ ከተጨመረብን አደጋው ከባድ ይሆንብናል ሲል ባዕዲን በስጋት ግምገማው ገልጿል። ኦዲድ ብልጽግና በበኩሉ ከመቼውም ጊዜ በላይ ፈታኙ ጊዜ ቀርቧል ሲል መገምገሙ ታውቋል። የባዕዲን ብልጽግና የስጋት ሪፖርትን በተመለከተ ክረምቱ ሳይገባ ከፋኖ ጋር አደራድሩን ክልሉ እኮ ሁሉንም ሀብቱን አጥቷል። ትምህርት የለም፣ የጤና አገልግሎት ተቋርጧል፣ ንግዱም አለ አይባልም። በዚህ ሁኔታ ውስጥ ሆነን መቀጠል አንችልም ሲሉ የድርጅቱ አምስት ከፍተኛ ባለስልጣናት ተናግረዋል። የብአዴን ብልጽግና ጽህፈት ቤት ኃላፊ ይርጋ ሲሳይ፣ የክልሉ ርዕሰ መስተዳደር አረጋ ከበደ፣ ሶስቱ ምክትል ርዕሰ መስተዳደሮች አመዲን መሐመድ፣ ዶክተር ሙሉነሽ እና ዶክተር ድረሳሉ አምስቱን በጋራ በሰጡት ማብራሪያ የከተማ መጽ ከመቼውም ጊዜ በላይ እየፈጠነ ነው። ጫካ የገቡት ወንድሞቻችን ወደ ሰላማዊ ድርድር እንዲመጡና ክልላችንን ከውድመት እንድንጠብቅ ህዝባችን የተባበረን ሲሉ መናገራቸውን ምንጮቻችን ገልጸዋል። አምስቱ ጉምቱ የባዲን ሹሞች በዚህ ንግግራቸው ጽንፈኛው ከሚለው የዘለፋ አገላለጻቸው ወጥተው ወንድሞቻችን ሲሉ መናገራቸው ተሰምቷል። የጣና ቴሌቪዥን ምንጮች እንደገለጹት አምስቱም የባዲን ቁንጮ ባለስልጣናት ክረምቱን የሚወጡት አልመሰላቸውም። በተለይም የከተማ መጽ በእጅጉ አስደንግጧቸዋል። የፋኖ ትግልና የከተማዋ መጽ ቅንጅት ይፈጥራል ብለው ስለሰጉ ፋኖ ላይ ሁለት አማራጮችን ነው መውሰድ የፈለጉት የቻሉትን ኃይል ሙሉ በሙሉ ተጠቅመው ፋኖን ማጥፋት ወይም ደግሞ ፋኖን ተለማምጠው በድርድር ማስገባት፤ ዘጋቢ ፊልሙ ላይ ይህንኑ ነው የገለጹት ብለዋል። የሐኪሞችን እንቅስቃሴ የተረዳው ብልጽግና ውሻ በቀደደው ጅብ ይገባል የሚል ትንተና መስራቱን የገለጹልን የፖለቲካ ተንታኞች በበኩላቸው የሐኪሞችን አመፅ መምህራኑም እንዳይቀላቀሉት ብልጽግና ስጋት አድሮበታል። መምህራኑ አመፁን የሚቀላቀሉ ከሆነ ደግሞ ያለ ጥርጥር የጸጥታ መዋቅሩም የአመፁ ተባባሪ ሆኖ ይቀርባል። ከዚያም ሁሉም ሲቪል ሰርቫንትና የከተማው ነዋሪ በሙሉ በዚህ ዓመፅ የሚሳተፍ ስለሚሆን ብልጽግና ከመቼውም ጊዜ በላይ ድንጋጤ ላይ ነው ብለዋል። ይህን የተንታኞቹን ሐሳብ የሚጋሩት የባህር ዳሩ ምንጫችን በበኩላቸው የሐኪሞቹን ተቃውሞ መምህራኑ ከተቀላቀለው አደጋው ከባድ ይሆናል። መምህሩ እንዳያምፅብን የተባበረን ፋኖ በአንዳንድ ቦታዎች መምህራንን ሲያሰቃይ በቪዲዮ ቀርጾ በመለቀቁ ነው፣ በማለት ኃላፊነት የማይሰማቸው አንዳንድ የፋኖ መሪዎች ሳያስቡት ወይም ሆን ብለው ለብልጽግና የሚጠቅም ፕሮፓጋንዳ መስራታቸውን በአዴን በዶክመንታሪ ፊልሙ ገልጿል። የመምህራንና የተማሪዎች መገደል በየአካባቢው በትራንስፖርት ላይ የፋኖ መሪዎች የሚጥሉት የቀረጥ ብዛትና አንዳንድ የፋኖ ደጋፊ ነን የሚሉ ሚዲያዎች የዘገባ ስህተት ለባህዲን እድሜ መራዘም ምቹ ሁኔታ እንደፈጠሩ ያረጋ ከበደ ካቢኔ በግምገማው ገልጾታል ሲሉ የባህር ዳሩ ምንጮቻችን ተናግረዋል። ከአንድ ሰዓት በላይ የወሰደ የባህዲን ዘጋቢ ፊልም ላይ አስተያየት እንዲሰጡ በመስሪያ ቤቱ የተመረጡ የአገዛዙ ደጋፊዎች ነበሩ። ሆኖም ዘጋቢ ፊልሙ ላይ የመሪዎቹን ድንጋጤ ከተመለከቱ በኋላ የአያ ባልሆነ ድርጅት የሰዓት አራት አንሆንም ብለው እጃቸው መሰብሰባቸውን ምንጮቻችን ገልጸዋል። ይህ በእንዲህ እንዳለ የሐኪሞች ተቃውሞ በምኒልክ ቤተ መንግስትም ከባድ ስጋት መፍጠሩን የጣና ቴሌቪዥን ምንጮች ተናግረዋል። በዚህ የተነሳም ስድስት የአንድ ብሔረሰብ ተወላጆችና አንድ የሌላ ብሔር ተወላጅ የሚሳተፉበት የሰላምና ደህንነት የጋራ ግብረ ኃይል በጉዳዩ ዙሪያ ማሳሰቡን ምንጮቻችን አክለው ገልጸዋል። በብልጽግናው ሊቀመንበር የሚመራው ይህ ስብስብ የሐኪሞቹን ተቃውሞ ከማፈን ይልቅ መልስ መስጠት ይኖርብናል፣ መምህራኑ ከተቀላቀሉ ጉዳዩ አሳሳቢ ሊሆን ይችላል የሚል የግምገማ ሪፖርት ማቅረቡን ነው ምንጮቻችን የገለጹት። የግብረ ኃይሉ የስብሰባ መግለጫ ዛሬ ምሽት ወይም ነገ በሚዲያ ሊቀርብ እንደሚችል ይጠበቃል። የግብረ ኃይሉ መግለጫም የመንግስት ሰራተኛውን ጊዜያዊ ብሶት ለራሳቸው የፖለቲካ ፍላጎት ለመጠቀም የፈለጉ ጥቂት አካላትና የኢትዮጵያ ብልጽግና የሚያስቀናቸው የውጭ ኃይሎች አጋጣሚውን ሊጠቀሙበት ነው የሚል ይዘት እንዲካተትበት ተደርጎ መግለጫው ሊወጣ ይችላል ተብሎ ይጠበቃል። በዚህ ጉዳይ ላይ አስተያየታቸውን ለጣና ቴሌቪዥን የሰጡ አንድ የብልጽግናው ከፍተኛ ሹም በበኩላቸው ነገሮችን በጊዜ ማረም ይኖርብናል የከተማ መጽ በባህሪው እንደ ትጥቅ ትግል ጊዜ የሚሰጥ አይደለም። ህዝብ በኑሮ ውድነት ተማሯል። የመንግሥት ሠራተኛው ችግር ብሶበታል። የጸጥታ መዋቅሩም ቢሆን ችግሩ ገንፍሎ ከወጣ በኋላ አላውቃችሁም ነው የሚለን። ስለዚህ ችግሩን ከስር ከስር እየፈታን እንሂድ፣ በአማራ ክልል የተከፈተውን ጦርነትም በጊዜ ሰላማዊ መፍትሄ እንስጠው ብለን ተናግረን ነበር። ነገር ግን ሰሚ ስለጠፋ እዚህ ደረጃ ላይ ደርሰናል ሲሉ ተናግረዋል። የኢትዮጵያ ጤና ባለሙያዎች ማኅበር ዛሬ ባወጣው መግለጫ የጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢነት ያላቸው ናቸው። መንግስትም የጤና ባለሙያዎች ለሚያነሷቸው ጥያቄዎች ችላ ከማለት ወጥቶ በአገር ችግር ከማስከተላቸው በፊት ተገቢውን ምላሽ እና ቦታ እንዲሰጥ በአጽንኦት እንጠይቃለን ብለዋል። ወደ መጨረሻው ዜናችን አለፍን። ለሳምንታት ቁሞ የነበረው የተዋጊ ሄሊኮፍተር በረራ ዛሬ ጀመረ። የአማራን ህዝብ በተራዘመ መከራ ውስጥ እንዲያልፍ ማድረግ የስልጣን ዘመኑ የስኬት ልክ አድርጎ የወሰደው የወዲድ ብልጽግና አገዛዝ የድሮን ጥቃት በመፈጸም በርካታ ንጹሃንን ጨፍጭፏል። ለሳምንታት ከእንቅስቃሴ ውጭ ሆኖ የቆየው የተዋጊ ሄሊኮፕተሮች በረራ ዛሬ ከባህር ዳሩ ዓለም አቀፍ አውሮፕላን ማረፊያ በተከታታይ ተነስተው በረራ አድርገዋል። የሄሊኮፕተሮቹ በረራ የተካሄደው ለድሮን ጥቃት ደጋፊ ለመሆን ነው ሲሉ የጣና ቴሌቪዥን ምንጮች ተናግረዋል። ወደ ጎንደር ቀጠና በረራ ያደረጉት ተዋጊ ሄሊኮፕተሮች መዳረሻ ግባቸው እብናት፣ በለሳ፣ አምባ ጊዮርጊስ እና ጋይንት አውራጃዎች ላይ ጥቃት ለማድረስ መሆኑን የገለጹት ምንጮቻችን መንግስት የድሮን ዋጋ ትንሽ እየከበደው ነው። አሁን ከፍተኛ ትኩረት ማድረግ የፈለገው በተዋጊ ሄሊኮፕተሮች ነው ብለዋል። የብልጽግና አገዛዝ ክረምቱ ሳይደርስ ውጤታማ ጥቃት መፈጸም አለብን፣ ክረምቱ ከገባ በኋላ ግን ሰራዊታችንን ከገጠር ቀበሌዎች አስወጥተን በሚልሻ ነው የምንዋጋው ብሎ በወሰነው መሰረት ግንቦት ወሩን በከፍተኛ አቅሙ ሊዋጋ እንደሚችል ወታደራዊ ምንጮቻችን ተናግረዋል። በዚህም መሰረት የሱዳን ኮሪደርን ልዩ ትኩረት ሰጥቶ እንደሚዋጋ የገለጹት ምንጮቻችን ለዚህ ቀጠና ውጊያ በርካታ የድሮን የሄሊኮፍተርና የከባድ መሳሪያ ጥቃት ለመፈጸም እቅድ እንዳወጣ ጨምረው ገልጸዋል። ምንጮቻችን አክለውን ብልጽግና ተከታታይ የአየር ድብደባ ሊያካሄድ ስለሚችል ንጹሃን እንዳይጎዱ ወገናችን ጥንቃቄ እንዲያደርግ ሲሉ መልእክት አስተላልፈዋል። ከየአቅጣጫው የሚነሳው የህዝብ ቁጣ እየበረታ መሆኑን ተከትሎ ብልጽግና ከእስካሁኑም የከፋ ጭካኔ የተቀላቀለበት ጥቃት ሊያደርስ ይችላል። ለዚህ ደግሞ ከተቻለ በየአካባቢው የሚገኘው የመንግሥት የጸጥታ መዋቅር ትጥቁን እየያዘ ፋኖን እንዲቀላቀልና የፋኖ መሪዎችን ኃላፊነት እንዲሰማቸውና ህዝብንም ታጋዩንም አስተባብረው እንዲመሩት በእናንተ በኩል መልእክቱ ተደጋግሞ ይነገር በማለት ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሚያዝያ 29 ቀን 2017 ዓም ጣና ዜናችን የተከታተላችሁትን ይመስላል ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው የጣና ቴሌቪዥን ወቅታዊ ፕሮግራሞች ቃለምልልሶችና ዜናዎች እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እያደረጋችሁ ወዳጅ እንድትሆኑ እንጠይቃለን ጣና ቴሌቪዥን ከሀቅ ጋር